ትዕቢት ማለት የከበሩ ቅዱሳን አባቶቻችን እንኳን እስከ መጨረሻው ድረስ የሚታገላቸው የሚዋጋቸው ፈተና ነው። ትዕቢት እስከ መጨረሻው ድረስ ነፍስ ከስጋ እስክተለየ ድረስ፣ እንደ ተለይታም ወደ ገነት እያረገች ራሱ ወደ ክርስቶስ እየሄደች ራሱ እንደነ አባንጦንስ አይነቱን አጋንንት የትዕቢት አጋንንት ይቀርቡና አሸነፍከን አይደል፣ በቃ ረታህን፣ በቃ አሸነፍከን ይሉታል። እሱ ምን ብሎ ይመልስላቸዋል? አረ የለ እኔ ምን አቅም አለኝ፣ ይላል። ነፍስ እኮ እየሄደች ነው እያረገች ነው ወደ ክርስቶስ እየቀረበች ነው። በዚህ በማሪስ ላይ ክብር ይግባውና ሉል እግዚአብሔር ለነፍስ ጤናን ለመስጠት ደዌን ያመጣል ደዌን ያዛል ይላሉ አባቶቻችን ቅዱሳን አባቶች። ከኔ በላይ ማንም የለም ብሎ ራሱን ከፍ አድርጎ እንዲያስብ ያደርጓል ሌላውን ሰው ደግሞ ከመጠን በላይ ራሱን ዝቅ እንዲያደርግ ያደርጋል። በነገራችን ላይ ይሄ የሚመስል ትሕትና የሚመስል ግን ትዕቢት አለ ሰው ጥሩ እንኳን መሆኑን በውስጡ እያወቀ እያሰበ ጥሩ ነገር ያንን ጥሩ ነገር ለማድረግ ኃይል ይከደዋል፣ ብርታት ይነሳዋል፣ ብርታት አይኖረውም። ክፉ ነገር እንደማይደረግ ከእግዚአብሔር እንደሚያረቅ ከሰው እንደሚያቀያይም እያወቀ ደግሞ ያንን ነገር ደግሞ ይሰራዋል፣ ያደርገዋል፣ ይናገረዋል እንደዚያ እንደዚ። ወይም ደግሞ ይሄ ደልቶት ይሁነኝ ብሎ ቁጭ ብሎ ያስበዋል። ኢንተርቴይን ያደርጓል፣ ኢማጂኔሽን ማለት ነው። አንዱ በፍትወታት ውስጥ ኦርቶዶክሲያን አባቶች እንድንጠነቀቅባቸው ከሚመክሩን አንዱ ኢማጂኔሽን ምናብ፣ ምንለው ምናብ፣ ፋንታሲ እነዚህ ነገሮች ለአርቱ በጅተው ሊሆን ይችላል፣ ጠቅመው ሊሆን ይችላል። ብዙ የአርት ስራዎች የተለያዩ ማርቨል ሙቪዎች ምናምን ተሰርተውባቸው ሊሆን ይችላል ብዙ ሱፐርማን እና ሱፐር ውመን የሚባሉ እንትኖች ያሉ ካራክተሮች ያሉባቸው ፊልሞች ሰውን የሚያዝናኑ ሰው የሚያነቃቁ ተሰርቶባቸው ሊሆን ይችላል። እነሱ የምናብ ውጤቶች ናቸው። ግን ለመንፈሳዊ ሕይወት ምናብ ጠንቅ ነው። ምናብ የምልህ ኢማጂኔሽን ማለት ነው እና ይሄን ከከፈትን በመንፈሳዊ ሕይወት ውስጥ ሰው በምናቡ ተደላድሎ የሚኖር ከሆነ ወይም ቦታ የሚሰጠው ከሆነ ለምናቡ፣ አጋንንት ብዙ አይነት ሀሳቦችን በምናቡ ውስጥ ያመጡበታል። ክፍተት ያገኛሉ፣ በሩ ስለተከፈተላቸው። በዛ ኢማጂኔሽን ውስጥ በዛ አቅም ውስጥ ብዙ አይነት ሌላ ሰው አስቧቸው የሚያያቁትም ሊሆን ይችላል። እነዛን ሀሳቦች ይተክሉበታል፣ ሰጀስት ያደርጉታል። በኋላ እናየዋለን። የእነሱ ስራ ሰጀስት ማድረግ ነው፣ ሀሳብን ማቅረብ። መቀበል፣ ማጽደቅ፣ መፈረም ደግሞ የኛ የእነሱ ማምጣት ነው። አይ አልፈልግም ማለት ከመጀመሪያውኑ የኛ ነው። እሺ እፈልጋለሁ ጥሩ ነው። እንዴት ነው? እንዴት ቢሰራ ነው? እንዴት ቢታሰብ ነው? እንዴት ቢነገር ነው? ብሎ ያንን ሀሳብ ኢንተርቴን ማድረግ በውስጥ ማውጣት ማውረድ፣ ከራስ ጋር ማዋሃድ፣ ከዛ ደግሞ ዴሞንስትሬት ማድረግ በተግባር ያንን ማዋል የኛ ጉዳይ ነው። ኃጢያት ሆኑ እንደዛ ነው በነገራችን እና ግን የሰው ባህሪው ከመጎስቆሎ የተነሳ ዝንባሌው ወደ ኩነኔው ወደ ኃጢአቱ ወደ በደሉ ሆኗል ማለት ነው። ፍትወታትም ወደዛ ስለሚስቡት እና ቅዱስ ጳውሎስ ብርሃነ ዓለም በዚህ በሮሜ መልእክቱ ምዕራፍ 7 ቁጥር 14 ላይ እንዲህ ይናገራል። እኔ ግን ይላል ከኃጢአት በታች ልሆን የተሸጥኩ ይስጋ ነኝ ይላል። ቅዱስ ጳውሎስ ነው የሚናገረው። የማደርገውን አላውቅምና ይላል፣ የምጠላውን ያንን አደርጋለሁ። ዳሩ ግን የምወደው እርሱን አላረገውም። የምወደውን አላረገውም? የምፈልገውን አላረገውም፣ ግን ደግሞ መጠላውን ምን አላለ? አደርጋለሁ ይላል። ቀደም ብለን የገለጽነውን ሲገልጽ ማለት ነው ቅዱስ ጳውሎስ እና ከፍትወታት ፍትወታት የምንላቸው ስምንት ናቸው። እንዘረዝራቸዋለን በኋላ ላይ ከነዚህ ከስምንቱ ፍትወታት አንዳንዶቹ በስጋ በአፍአ የሚሰሩ በዚያም የሚገለጹ ናቸው። ለምሳሌ የመጀመሪያው የምናየው ሆዳምነትን ወይም አልጠግባይነትን እሱ የምን ጉዳይ ነው? የምግብ ጉዳይ ነው። የኛና የምግብ ግንኙነትን የሚመለከት ሌሎቹስ ቁጣ ቁጣ ሲባል ኬት ነው የሚነሳው? ከውስጥ ነው የሚነሳው፣ ከልቡና ከህሊና ነው የሚነሳው። ዝሙትም እንደዚያ። ዝሙት ከውስጥም አለ ከውጭም አለ፣ እናየዋለን። እና አንዳንዶቹ በስጋ የሚሰሩ ናቸው ቦዲ ማለት ነው አንዳንዶቹ ደግሞ በምን የሚሰለጡ ነው የሚታሰቡ ናቸው በህሊናና በልብ የሚያድሩ ናቸው በኋላ ግን በተግባር የሚገለጡ ናቸው በህዋሳት በእጅ በእግር ማለት ነው እና ስምንት ናቸው እነዚህ ፍትወታት የመጀመሪያውና ዝቅተኛው ደረጃ ላይ ያለው ሆዳምነት ነው አልጠገባይነት ነው ግላተን የሚሉት ከእርሱ ቀጥሎ በነገራችን ላይ እርስ በርስ ይዛመዳሉ ይያያዛሉ አንዱ ወደ ሌላው ያመራል ማለት ነው ሁለተኛው ዝሙት ነው፣ ለስት ሶስተኛው ፍቅረንዋይ ነው። ፍቅረንዋይ ማለት ገንዘብን መውደድ ማለት ነው። እንደዚህ አራተኛው ሐዘን ነው። ሐዘን ኃጢያት የሚሆንበት ጊዜ አለ ይያለም እና ያለም በኋላ አራተኛው አምስተኛው ቁጣ ነው፣ አንገር ስድስተኛው ሐኬት ነው ወይም ስንፍና ነው። ስንፍና ራሱ ኃጢያት ነው። ነገራችን ሰባተኛው ውዳሴ ከንቱ ወይም ቬንግሎር የሚባለው ማለት ነው። ምናልባት በእንግሊዝኛ ጽሑፎች ውስጥ ካያቸኋቸው ቶሎ እንድለያቸው ብዬ ነው ሁለቱንም እየተናገርኩ ያለው። ከከንቱ ውዳሴ በኋላ መጨረሻ ላይ የሚመጣው ትዕቢት ነው። ትዕቢት ማለት የከበሩ ቅዱሳን አባቶቻችን እንኳን እስከ መጨረሻው ድረስ የሚታገላቸው የሚዋጋቸው ፈተና ነው። ትዕቢት እስከመጨረሻው ድረስ ነፍስ ከስጋ እስክተለየ ድረስ እንደ ተለይታም ወደ ገነት እያረገች ራሱ ወደ ክርስቶስ እየሄደች ራሱ እንደነ አባንጦንስ አይነቱን አጋንንት የትዕቢት አጋንንት ይቀርቡና አሸነፍከን አይደል በቃ ረታህ በቃ አሸነፍከን ይሉታል እሱ ምን ብሎ ይመልስላቸዋል? አረ የለም? እኔ ምን አቅም አለኝ ይላል ነፍስ እኮ እየሄደች ነው እያረገች ነው ወደ ክርስቶስ እየቀረበች ነው ግን እሱ ምን ይላቸዋል ኔ በምን አቅም ያሸንፋቸዋል ሌላቸዋል ምን ማለት ነው? እንዲህ ባይል በተቃራኒው ቢል እነዚህ የትዕቢት አጋንንት ትዕቢትን የሚያሰሩት ትዕቢትን የሚያሳስቡት አጋንንት ይጥሉታል ማለት ነው። ያን ሁሉ ዓመታት ተጋድሎ በዚያ ሁሉ ዓመታት ተጋድሎ እና በረከቱ ደግሞ ብዙ ሰዎችን ብዙ ክርስቲያኖችን ጠቅሞ እንኳን ሰው በምን ሊወድቅ ይችላል? በትዕቢት ሊወድቅ ይችላል። በጣም በጣም ክፉ የሚባለው ጾር እሱ ነው። ክፉ የሚባለው ፈተና እሱ ነው። አመጣጡም የተለያየ ነው። የሚገለጽበትም በእኛ ጠባይ ቢሄቪየር የሚገለጽበትን መንገድ የተለያየ ነው። የመጨረሻውን እንትን እያልኩኝ እና አንዱ ሰው ላይ ትዕቢት የሆነ መልክ አለው፣ የሌላው ሰው አኗኗር ደግሞ ሌላ መልክ አለው። አንዱ ሰው ላይ ማናለብኝነት እንዲጠናወት ያደርጋል። ከኔ በላይ ማንም የለም ብሎ ራሱን ከፍ አድርጎ እንዲያስብ ያደርገዋል። ሌላውን ሰው ደግሞ ከመጠን በላይ ራሱን ዝቅ እንዲያደረግ ያደርጋል። በነገራችን ላይ የሚመስል ትህትና የሚመስል ግን ትዕቢት አለ። እሱ በኋላ እንመጣበታለን። ዞሮ ዞሮ ስምንቱ ፍትወታት የሚባሉት ወይም ፈተናዎች እነዚህ ናቸው። እነዚህ ፍትወታት ከአጋንንት ጋር ዝምድና አላቸው። አጋንንት ብዙ ናቸው። ቁጥራቸው ይሄን ያህል ይሄን ያህል ነው ተብሎ አይነገርም። እልፍ አይላፋት ናቸው። እንደ ቅዱሳን መላእክት አጋንንትም ብዙ ናቸው፣ በቁጥር አይወሰም እና ምን አላቸው? እነሱ ታስክ አላቸው ስፔሲፊክ የሆነ የተወሰነ የተዘረዘረ የተሰፈረ የተቆጠረ ከአለቃቸው የሚቀበሉት ምን አለ፣ የቤት ስራ አላቸው። አንዱ ዝሙት ማሰራት ሊሆን ይችላል። የሌላኛው ደግሞ ሰው ማስታበይ ሊሆን ይችላል። የሌላኛው ደግሞ ሰው ማስነፍ፣ እንዲተኛ የሚያደርግ ሊሆን ይችላል፣ እንዳይሰራ የሚያደርግ ሊሆን ይችላል። የአንደኛው ደግሞ ምን ሊሆን ይችላል? ሰው ዝም ብሎ ቀንም ማታም እንዲበላ እንዲጠጣ ማድረግ ሊሆን ይችላል ነውም ደግሞ ስለዚህ ምን አላቸው እያልኩ ነው ሁሉም የየራሱ ስራ አላቸው የተሰጣቸው ስራ አላቸው ስለዚህ ነው የቤተክርስቲያን የአባቶች መጻሕፍት ውስጥ በተለይ እነዚህ አይነት ሰሞኑን እያነሳ ነው አይነት ያለው የትርምት መጻሕፍት ውስጥ መንፈሳዊ ወትን በደምብ የሚያብራሩ በጥልቀት የሚያስረዱ መጽሐፍ ውስጥ እነዚህን ፍትወታት አንዳንድ ጊዜ ፍትወታት ይሏቸዋል ፍላጎቶች ማለት አንዳንድ ጊዜ ሀሳቦች ይሏቸዋል ባለፈው ሳምንት አይተናል ሎጊዝሚ ማለት ነው ሐሳቦች ይሏቸዋል። አንዳንድ ጊዜ አጋንንት ይሏቸዋል። ኢኩዌት ያረጓቸዋል ነው እኩል ያረጓቸዋል ማለት ነው። ሐሳቦች የሚለውንና ፍላጎት የሚለውንና ምን የሚለው አጋንንት የሚለው እና ሁለቱ ይገናኛሉ ነው በውስጣችን ያለው አንዱ ፈቲው፣ አንዱ ፍላጎት ከሱ ጋር ልክ ያንን ፍላጎት እንዲፈጠር፣ እንዲሰለጥን፣ እንዲስፋፋ፣ እንዲንሰራፋ ከዛ በኋላስ እኛ በህይወታችን ብዙ ጊዜ ልምድ አርገን እንድንገልፀው እንድንገልጸው በኃጢአት መልኩ ማለት ነው። የሚያረገን ከዛ ጋኔል ጋር አጋንንት ሲበዛ ነው፣ ጋኔል አንዱ ነው። ከዛ ጋር ምን ያለው ማለት ሲንክሮኒሲቲ ያለው ማለት ይናበባል፣ ይገናኛል ማለት። ስለዚህ ምን እያልኩኝ ነው? ሰው ለምሳሌ በውስጡ ያለውን ክፉ ፈቃድ፣ ክፉ ፍላጎት የሚፈጽም ከሆነ ራሱ ማያርም ከሆነ ንሳ ማይገባ ከሆነ ያንን ክፉ ነገር በማድረግ የሚጸና ከሆነ ሁሉ ጊዜ የሚያረጋ አይነት ከሆነ ውስጡ ያለው ክፋት እነዚያን ፍትወታት ምን ያላሉ እነሱ ይጎለምሳሉ፣ ይሰፋሉ፣ ይስፋፋሉ። በዛው መጠን ደግሞ ውስጡ ያለው በመንፈስ እግዚአብሔር ተቃኝቶ ለእግዚአብሔር ቢታዘዝ ሊያብብ የሚችል የዋህነት፣ ደግነት፣ ሰላም፣ ፍቅር፣ ርኅራኄ፣ አንድነት እነሱ ደግሞ ምን ይላሉ? አዎ ትንሽ እየሆኑ እየተኮማተሩ፣ ዲሚኒሽ ይሆኑ ይሄዳሉ። ስለዚህ ውስጡ ያለው ክፋት እየሰፋ እየተንሰራፋ ሲሄድ ከማን ጋር አንድ ይሆናል? በውጪ ማለት ነው። በውጪ በዓለም ውስጥ ካሉት ከርኩሳን መናፍስት ያ እነዚያ ፍትወታት ከሚመለከታቸው አጋንንት ጋር ምንነት፣ አንድነትን፣ ስምምነትን ይፈጥራል ማለት የዚህ ኤክስትሪም ኬዝ ማለት በነገራችን ላይ ፖሰሽን ነው፣ ዲሞኒክ ፖሴሽን። አሁን በተለያዩ የጸበል ቦታዎች ላይ እንደምናያቸው ወንድሞቻችንና እህቶቻችን መሆን ማለት ሁሉም እንደዚህ አይነት ጠባ ያሳይተው ነው ወይ እንደዚያ ፖሴሽን የሆኑት በአጋንንት የተወረሱት፣ አይደለም፣ አይደለም። በእግዚአብሔር ፈቃድም ቀጥታ ያንን ሰው ለመጥቀም የሚመጡም ስላለ ማለት ነው። እንደዚያ አይነት መከራ ሊያገኛቸው ይችላል። እግዚአብሔር ይፈቅዳል፣ በነገራችን ላይ ይፈቅዳል። ግን ምንድነው እግዚአብሔር ሲፈቅድና ሰይጣን ሲፈትን እነዚያን ክፉ ሀሳቦች ሲያመጣ የሁለቱም አላማቸው ይለያያል። እግዚአብሔር ልክ እንደ እዮ እንፈተንና ሰውነታችን ተፈትና ወርቅ በእሳት እንደሚፈተን ያን ጥራታችን እንዲታይ ነው፣ ንጽሕና እንድናመጣ ነው በርቹ ቨርቹ የሚባሉት የምግባር ትሩፋት የክርስትና እውነተኛ ምግባርና ትሩፋት በሕይወታችን ውስጥ እንድናሳይ ነው። ትዕግስት፣ ሰላም፣ ፍቅር፣ አንድነት፣ ስምምነት፣ ርራይ የመሳሰሉት ማለት ያለ መከራ እነሱ ስለማይወጡ ማለት ነው። የእግዚአብሔር ዓላማው። የሰይጣን ዓላማው ግን የኢዮብ ታሪክ ላይ አሁን እንደምናስታውሰው ምን ማድረግ ነው? እሱ እኮ ሁሉንም ስለሰጣው ነው እንጂ ይክድሃል እኮ አንተን እኮ አያምንህም እኮ ተስፋ እኮ ይቆርጥብሃል ብሎ ሰውን አሳፍሮ ሰውን ፈትኖ ሰውን ወዴት ማምጣ ወዴት ማውረድ ወደ ራሱ ወደ ጨለማው ወደ ሲኦል ከዚያም ወደ ገሃነም እንዲወድ ለማድረግ ስለዚህ እግዚአብሔር አላማው ምንድነው እኛ መጥቀም ነው የሰይጣን አላማው ደግሞ እኛ መጉዳት ነው ከዓላማ አንፃር ልዩነታቸው እንዲኖ ተብሎ አይነገርም ልዩነት አላቸው ማለት ነው እግዚአብሔር ይፈቅዳል ሲባል እንደዚያ ነው እንደ ሰይጣን ግን አይደለም እንድንፈተን ይፈቅድ ታዲያ ወደ ፈተና አታግባለህ ምንድን ነው የምንለው ምን የምትሉን ከሆነ ያኛው ጸሎታችን ዘወትር ላይ በዘወትር ጸሎታችን አቡነ ዘበሰማያት ባልን ቁጥር ወደ ፈተናም አታግባ የምንለው ወደ ክህደት አታግባ ነው ክህደት። እንዲሁ ደግሞ ይላል ቅዱስ ዮሐንስ አፈወርቅ መንሱት ተብሎ ይታባን እግዚአብሔር ውስጥ መስታረል የምንለው መንሱት የምንለው ያለ ንስሐ እና ያለ ሀፍረት ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቅዱስ ስጋውና ወደ ክቡር ደግሞ በድፍረት መቅረብ ከእሱ መቀበል ነው ይላል። መንሱት ማለት ይሄ ነው ፈተና ስለዚህ እንዲህ አታድርገን እንዲህ አይነት ፈተና ውስጥ አታግባን ማለት ነው እንጂ የህይወት ውጣ ውረድ አይብረስብን ማለት አይደለም። በህይወት ውጣ ውረድ፣ በተለያዩ ሕማማት፣ በተለያዩ መከራዎች እንደው ምንም ሕማም ምንም መከራ አይንካን፣ ደግሞ እኛ እኮ ክርስቲያኖች ነን ያንተ ተከታዮች ነን ማለት አይደለም። ወደ ፈተና አታግባን እሱ ነው የምትርጉሙ። ይሄ ሌላ ነው። እና እነዚህ ፍትወታት በተለይ በተለይ እኛ በኑሯችን ሁልጊዜ የምንገልጻቸው ከሆነ ንስሓ ማንገባባቸው ከሆነ በውጭ ከኛ ባህሪ ውጭ ከኛ ባህሪ ሌላ ካሉት ከጨለማ መናፍስት ጋር ምን እየሆነ እንመጣለን ማለት ነው። በውስጥ እየተናበብን አንድ እየሆነ እንመጣለን ማለት ነው። ከዚያ በኋላስ እኛ በኑሯችን የምንወስነው ፈቅደን የምናደርገው ነገር አይኖርም አይኖርም። ስለዚህ ማንፈልገውን እናደርጋለን ምንፈልገውን አናደርግም። ሚላ አሁን ለክርስቲያኖችም እየተናገረ ነው። ቅድም ጠቀስ ያደረግነው ቅዱስ ጳውሎስ የሰው ባህሪ ከመውደቁ የተነሳ ከመጎስቆል የተነሳ የክርስቶስን ጸጋና ረዴት ካላገኘ ሰው እንደዚያ ነው። ስለዚህ የማንን ጸጋና ረዴት ሁልጊዜ እንሻለን? የክርስቶስን ጸጋና ረዴት ሁልጊዜ እንሻለን። ወደ እርሱ ሁልጊዜ ልባችንን መልሰን እርሱን እንጠይቃለን። ቸርነቱን እንለምናለን። ቸርነቱን ማለት ነው መለመን አለብን። ቸርነቱን ማለት ነው መጠየቅ አለብን። ቸርነቱን ማለት ነው ሁል ጊዜ ከእርሱ መለየት የለብንም ማለት ነው እና ህይወታችን ማድረግ አለብን ማለት ነው። ሌላ ቦታ ላይ ይኸው ቅዱስ ጳውሎስ ለእኔ ህይወት ክርስቶስ ነው ሞትም ጥቅም ነው ይላል። ህይወቱን ክርስቶስ ካደረገ ሞት ቢመጣ ባይመጣ ምንም፣ እንደውም ይጠቅመዋል የበለጠ ከማን ጋር እንዲገናኝ አድርገዋል ነው ከጌታችን ከኢየሱስ ክርስቶስ ጋር እንዲገናኝ ያደርገዋል። በጠባቡ ዓለም አይደለም፣ በሰፊው ዓለም ማለት። በጊዜያዊ ዓለም አይደለም፣ በዘላለማዊ ዓለም ማለት። እና ምን ይላሉ? በዚህ በማሪሳቅ ላይ ክብር ይግባውና እግዚአብሔር ለነፍስ ጤና ለመስጠት ደዌን ያመጣል፣ ደዌን ያዛል ይላሉ፣ አባቶቻችን ቅዱሳን አባቶች በማሪሳቅ ላይ ነው ያለው። ምንን ለማምጣት ነው? ነፍስ ጤና እንድትሆን ምንን ያመጣል? ደዌን ያመጣል። ደዌ ሁሉ እንግዲህ አመጣጡ ቀጥታ ከእግዚአብሔር ክብር ለማደል የሚመጣ አለ። በሀጥያታችን የምናመጣውም ደግሞ ደዌ ይኖራል። ግን ዞሮ ዞሮ ሁለቱንም በትክክለኛው አቀባበል የምንቀበል ከሆነ በእግዚአብሔር ዘንድ ዋጋ የሚያሰጥ ይሆናል። እኛ የምንስተካከልበት ህይወታችንም የሚቃናበት ይሆናል ማለት ነው። አቀባበል ወሳኝ ነው። በነገራችን አቀባበል ማለት ያ ነገር በህይወታችን ሲከሰት እንዴት ነው የተረዳ ነው? እንዴት ነው የምናስበው እንዴት ነው የተቀበልነው? እግዚአብሔርን እዚህ ላይ ጥያቄ ውስጥ ጥያቄ ምልክት ውስጥ እናስገባለን። በዚህ ምክንያት የለህማ እንለዋለን፣ እናጎረመርምበታለን። ወይስ ደግሞ እንዴት ይሄ ነገር እኔ ላይ እንዴት ሊደርስ ይችላል ብለን ሌላ አይነት ጥያቄ ውስጥ ደግሞ እንገባለን። እንደዚህ ከሆነ እነዚያ መከራዎች የበለጠ የባሱ የባሱ ይመጣሉ። ህመማቸው ይብሳል፣ ህመማቸው ይብሳል። እንደው ምን ይባላል? ለምንድን ነው ሰው በስለት ሲወጋ የሚያመው? ለምንድን ነው በስለት ሲወጋ የሚያመው፣ ከማመም በኋላ ደግሞ ያ ቦታ የሚቆስለው? ስለቱ ወደ ሰውነቱ ሲጠጋ ከሰውነቱ ጋር ሲነካካ ከሰውነቱ ሳይድ ደግሞ ምን ስላለ ነው? የሆነ ኃይል ስላለ ነው። ይሄን የሚቃረን ግልጽ፣ ማለት የሚመልስ ማለት ነው። ስለዚህ ሬዚስት ባረጋ ቁጥር ይሄ ይገባል፣ አይደል? ስለቱ ሲገባ ያማል ማለት፣ ሬዚስት ባያረግስ። በነፍስም እንደዚያ ነው የሚሉት አባቶች ሲያስተምር ማለት በነፍስም የሆነ መከራ የሆነ ህማም በአንድ ሰው ላይ ሲመጣ ብዙ አይነት ነው፣ በነገራችን፣ አንዳንዱ ደዌ ስጋ ሊሆን ይችላል በስጋ መታመም ሊሆን ይችላል። አንዳንዱ በኑሮ ውስጥ የሆነ አይነት ጉዳትን ማስተናገር ሊሆን ይችላል። አንዳንዱ የውስጥ የህሊና ሜንታል ሊሆን ይችላል። አንዳንዱ አካላዊ ሊሆን ይችላል። ይለያያል። የየሰው ግን ሲመጣ ያንን የምንቀበልበት መንገድ በጣም ወሳኝነት አለው። እንዴት ብለን ምንቋቋመው ነው ወይ ምንቋቋመ የምንለው ከሆነ ማሳመሙ ይብሳል ማለት ነው። የምንቀበለው ህመም የበለጠ ይብሳል ማለት ነው። እንዴት ማለት ምናጉረመርም ከሆነ ማለት ነው። እንዴት ማለት እንዴት ይሄ ይደርስብኛል? እኔ እኮ ክርስቲያን ነኝ፣ ይላል አሁን አንድ እንላለን። ክርስቲያኖች ሆነን አገልጋዮች ሆነን በየሳምንቱ በየቀኑ ቤተ እግዚአብሔር እየመጣን ቃሉን እየሰማን ጸሎት እያደረግን እንላለን እኮ አንዳንዶቻችን፣ እንዴት ይሄ ይደርስብናል ካልን የበለጠ እንታመማለን ማለት ግን አሁን በትክክለኛ መንገድ ኦርቶዶክሳዊ መንፈሳዊነትን የሚኖሩ ሰዎች ክርስቲያኖች አባቶች እናቶች እህቶች ወንድሞች ምድር የሚያረጉት እውነት ይሄ ከልምምድ በኋላ የሚመጣ ነው በአንድ ጀንበር የሚመጣ አይደለም ያ ነገር ሲመጣ እውነት ነው ሰው እንደመሆናቸው የሆነ አይነት ስሜት ይሰማቸዋል እውነት ነው እሱን መካድ አይቻልም የመጨረሻ ፍጽምና ደረጃ ላይ ሲደረስ ነው እሱ ራሱ የሚጠፋው ግን እሱ አለ እስከ መጨረሻው ድረስ ግን ከዚያ በኋላ ለማን ይሰጣሉ እግዚአብሔር ይሰጣሉ። አንድ አንደኛ ምንድን ነው ክብር ይግባውና ጌታችን ያስተማረን ነገር እኮ አለ። በጌቴ ሰማኒ በአትክልቱ ቦታ ላይ አባት ብቻ ለስ ይቺ ጽዋ ከእኔ ትለፍ፣ ብቻ ግን የእኔ ፈቃድ ሳይሆን የማን ፈቃድ ይሆናል፣ ያንተ። እንዲህ በሉ እያለን ነው በነገራችን። እውነት ነው መከራ የሚያስፈራበት ጊዜ አለ፣ ሲመጣ የሚያሰቀቀበት ጊዜ አለ እንደየጽናታችንም ደግሞ ለአንዳንዶቻችን ሊብስ ይችላል ማስፈራቱ ማስጨነቁ ማለት ነው ከዚያ በኋላ ግን ምን ይሁን ነው ቃላችን የማን ፈቃድ ይሁን ያንተ ፈቃድ ይሁን እዚህ ውስጥ ምን አለ እምነት አለ እግዚአብሔር ማመን አለ እግዚአብሔር ምንም እንኳን ቢመጣብን በኑሯችን በህይወታችን ውስጥ እሱ ለክፉ አያረግብን ስለዚህ እግዚአብሔርን ማምን አለው ብሎ ከውስጥ በእግዚአብሔር መመካት አለ ማመን አለ የተወክሎ የሚባለው ማለት እሱ አለ በተቃራኒ መነጫ ነጭ ካለ ግን እግዚአብሔርን አለማመን አለ ማለት ነው። መጠራጠር አለ ማለት ነው። ለዚያ ነው ሕመምንም ያበዛ። ይሄንን ክፍተት ሲያዩ እነዚያ አጋንንት ምንን ያበዛሉ ማለት ነው እኛን እኛ ላይ ቀስት መወርወራቸውን ያበዛሉ ማለት ነው። ህመሙ ይበዛብናል። ምነው ለዚህ ያንን ማለት ነው። ግን ሬዚስት የምናደርገውን ነገር ምንቋቋመውን፣ የምንከላከለውን ነገር መቀነስ ማለት ነው። እንደምናገረው ቀላል አይደለም፣ በጣም ከባድ ነው። ግን ሲደረግ ያየነው በብዙዎች በአባቶች ህይወት፣ አሁንም በአጠገባችን ባሉ በአባቶችና በእናቶች ህይወት ሲደረግ የምናየው ይህም፣ በፍጹም ሊደረግ ማይቻል ነገር ነው ምንለው፣ አይደለም ማለት ለነፍስ ጤናን ለመስጠት፣ ለዘላለማዊ ህይወታችን እንዲሆን ማለት ነው። ለመንፈሳዊ ህይወት ጤናማነትን ለመስጠት ጊዜያዊ የሆነ ወይም የሚዘልቅም ሊሆን ይችላል እሱ እንደፈቀደው ምንን ያመጣል ይላል ደዊል ያመጣል፣ እግዚአብሔር እሱ ነው የሚያውቀው። ግን እኛ ምናምነው መጨረሻ ላይ እግዚአብሔር ሁሉን ነገር እንኳን አስበን እንደው እንዝለቀው እንኳን ካለን ማለት ነው። አስበን አስበን መጨረሻ ላይ ማረፊያችን መሆን ያለበት እግዚአብሔር፣ ምንም ቢሆን እኔ እንድጎዳ በነፍስ እንድጠፋ ይሄንን አላዘዘውም፣ ይሄንን አላመጣውም። ስለዚህ የኔ ፈቃድ ሳይሆን የማን ፈቃድ ይሁን ነው? የእግዚአብሔር ፈቃድ ይሁን። ሁልጊዜ የምንጸልየው ጸሎት ከሄ ነው። በነገራችን ላይ ገና ስንጀምረው አባታችን ነው ፈቃድ ይሁን ነው ወይ ፈቃድ በከመ በሰማይ ከማሁ በምድር ፈቃድ። በሰማይ በሰማይ ማለት በቅዱሳት መላእክት ዘንድ እንደሆነ እንደጸና፣ እንዲሁ በእኔ ህይወትም ይጽና ማለት በእኛ ዘንድም ይደረግ ይሁን ማለት ነው። ፈቃድ ይሁን እያለ የጸለይ አንድ ክርስቲያን በጎን ደግሞ ሌላ ከሱ በተቃራኒ እንዴት ሊሆን ይችላል እያለ ሚብሰለሰል ሚብሰከሰክ ከሆነ ሌላ ጉዳይ እራሱ ተጣልቷል ማለት ነው። ውስጡ እንደገና ማሰብ መመዘን አለብን ማለት ነው አኗኗራችን